አርዕስተ ዜና። የአፋር ክልል ርዕሰ መስተዳደር ክቡር ሀጂ አወል አርባ በተገኙበት የሰሜን ምስራቅ ቅሚሌ የፈጥኖ ደራሽና የኮንትሮባንድ ቁጥጥርና ክትትል መምሪያዎች ማዕከል ተመረቀ። የዓለም አቀፍ ህጻናት አድን ድርጅት በአፋር ክልል አሳይታ ወረዳ ያስገነባውን የትምህርት ቤት ማስፋፊያ ግንባታ አጠናቆ አስመረቀ። ሰላም የተከበራችሁ የአፋር ቲቪ ተመልካቾቻችን፣ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሪሀን አብደላ ነኝ፣ አብራችሁን ቆዩ። የአፋር ክልል ርዕሰ መስተዳደር ክቡር ሀጂ አወል አርባና የፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ ሌሎች ባለድርሻ አካሎች በተገኙበት የሰሜን ምስራቅ ሚሌ ፈጥኖ ደራሽና የኮንትሮባንድ ቁጥጥርና ክትትል መምሪያ ማዕከል ተመረቀ። መሐመድ አሊ እንደሚቀጥለው ያቀርበዋል። የአፋር ክልል ርዕሰ መስተዳደር ሀጃውል አርባ እና የፌዴራል ፖሊስ ከፍተኛ አመራሮች እና የክልሉ ከፍተኛ አመራሮች በተገኙበት የሰሜን ምስራቅ ሚል የፈጥኖ ደራሽና የኮንትሮባንድ ቁጥጥር እና ክትትል መምሪያ ካምፕ በዛሬ ዕለት በድምቀት ተመርቋል። በምርቃት ስነ ስርዓቱ ላይ የተገኙት የአፋር ክልል ርዕሰ መስተዳደር ሀጃውል አርባ የኢትዮጵያ ፌዴራል ፖሊስ የክልሉን ሰላም ለመጠበቅ በጀግንነት ከፍተኛ መስዋዕትነት እየከፈለ እንደሚገኝና ተቋሙ የአፋር ክልልን የጸጥታ ኃይል ለማጠናከር በከፍተኛ ቁርጠኝነት እየሰራ መሆኑን ተናግረው ላደረገውም ድጋፍ ምስጋናቸውን አቅርበዋል። አያይዘውም የኢትዮጵያ ፌዴራል ፖሊስ በአፋር ሕዝብ ዘንድ እንደ አንድ የጎሳ ባል እንዲቆጠር በመደረጉ በታላቅ ክብርና አንድነት መንፈስ ግዳጁን በተሳካ ሁኔታ እየተወጣ በክልሉ ዘላቂ የሰላም እንዲሰፍን አስችሏል ብለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ደመለሽ ገብረ ሚካኤል በምረቃ ስነ ስርዓቱ ላይ በሰጡት የሥራ መመሪያም የኢትዮጵያ ፌዴራል ፖሊስ ካደረጋቸው ተቋማዊ ለውጦች መካከል አንዱ ምቹ የሥራ አካባቢ መፍጠር መሆኑን አንስተው አፋር ክልልን ጨምሮ ሰራዊቱ ለግዳጅ በተሰማራባቸው አካባቢዎች የተለያዩ ግንባታዎችን በጥራትና በፍጥነት ማከናወን የሚያስችል አቅም መገንባቱን ገልጸዋል። አያይዘውም ኮሚሽነር ጄኔራሉ አፋር ክልል ለሀገር ሁለንተናዊ እድገት ወሳኝ በመሆኑ ሰራዊታችን ከጀግናዊ አፋር ሕዝብና ከሌሎች የጸጥታና ደህንነት ተቋማት ጋር በመቀናጀት የሀገርን ሰላምና ደህንነት በአስተማማኝ ሁኔታ እየጠበቀ እንደሚገኝና ለሰራዊቱ ስኬት የአፋር ክልል ሕዝብና መንግስት እያደረጉ ላሉት ያልተገደበ ድጋፍ ምስጋናቸውን አቅርበዋል። የኢትዮጵያ ፌዴራል ፖሊስ ሀገርና ሕዝብን በጀግንነትና በቆራጥነት እየጠበቀ በሰብአዊነት የሚያገለግል ሰራዊት በመሆኑ ግዳጁን በስኬት እየተወጣ ለቀጣይ ተልእኮዎችን በቂ ዝግጅት እያደረገ እንደሚገኝ ተናግረዋል። የኢትዮጵያ ፌዴራል ፖሊስ የሎጂስቲክስ አቅሙን ለማሳደግ በኮንስትራክሽን ስራ ላይ ትኩረት ሰጥቶ በመስራት ከዚህ በፊት ተጀምረው የተቋረጡና የተጓተቱ ግንባታዎችን በጥራትና ፍጥነት እየገነባ ለሰራዊቱ እያስረከበ እንደሚገኝ የሎጂስቲክ መምሪያ ዋና ኃላፊ ረዳ ኮሚሽነር እሸቱ ፊጣ ገልጸዋል። ረዳ ኮሚሽነር እሸቱ ፊጣ የኢትዮጵያ ፌዴራል ፖሊስ የኮንስትራክሽን ዘርፉን በማሳደግ ደረጃውንና ጥራቱን የጠበቀ ግንባታ በመገንባት በወቅቱ ለተፈለገው አገልግሎት እንዲውሉ እየተደረገ መሆኑን ተናግረው ዛሬ ዕለት የተመረቀው የሚል የፈጥኖ ድራሽ መምሪያና የኮንትሮባንድ ቁጥጥር መምሪያ ካምፕ በራስ አቅምና ውጭ ተገንብቶ ለአገልግሎት ክፍት እንዲሆን ተደርጓልን ብለዋል። ካምፑ ከሚሌ ከተማ ጋር የሚያገናኝ የአንድ ነጥብ አምስት ኪሎ ሜትር የአስፋልት መንገድም ተመርቆ ለአገልግሎት ክፍት ተደርጓል። የዓለም ሕፃናት አድን ድርጅት በአፋር ክልል አሳይታ ወረዳ ኮሎዶራ ቀበሌ ያስገነባውን የትምህርት ቤት ማስፋፊያ ግንባታ አጠናቆ የክልሉ ከፍተኛ አመራሮች በተገኙበት አስመረቀም። መሀመድ አሊ ተጨማሪ ዘገባ አለው። የዓለም ህፃናት አድንት ድርጅት በአፋር ክልል አይሳይታ ወረዳ ኮረዶር ቀበሌ ያስገነባውን የትምህርት ቤት ማስፋፊያ ግንባታ ምረቃ ስነ ስርዓት ላይ የክልሉ ትምህርት ቢሮና የሴቶችና ማህበራዊ ጉዳይ ቢሮ ከፍተኛ አመራሮች እንዲሁም የአይሳይታ ወረዳ መስተዳደር የስራ ኃላፊዎች ተገኝተው ትምህርት ቤቱን በይፋ መርቀው ስራ አስጀምረዋል። በምረቃ ስነ ስርዓቱ ላይ የተገኙት የክልሉ ትምህርት ቢሮ ኃላፊ አቶ ሙሳ አደም ትምህርት የአንድ ማህበረሰብ መጻኢ ዕድል የሚወስን በመሆኑ የአርብቶ አደሩን ህብረተሰብ ጥራት ያለው የትምህርት ተደራሽነት ለማረጋገጥ በትኩረት እየተሰራ እንደሚገኝም ጠቁመዋል። ይሄ ትምህርት ቤት እንግዲህ ከአሁን በፊት እንደምታዩት ሌላ አንድ ብሎክ ነበረው። አሁን በተጨማሪ ደግሞ በሴቭ ዘ ችልድረን ፕሮጀክት ወደ ስድስት ነጥብ አምስት ሚሊዮን ብር በሚፈጅ ወጪ የተገነባ አራት ክላስ ሩሞች ያሉት አንድ ሌላ ብሎክ ነው። ብሎኩ እንዳያችሁት ሁሉም ነገር የተሟላለት ነው። ፈርኒቸሩ ገብቷል። የአጠቃላይ ስራው ተጠናቆ ዛሬ አስመርቀናል ማለት ነው። ይሄ እንግዲህ እዚህ አካባቢ ማህበረሰብ በተለያዩ ጊዜያቶች የነበረውን የትምህርት ቤት ዲማንድና ፍላጎት መልስ የሰጠ ትምህርት ቤት ነው። እንደምታየው በጣም ሰፊ የስቱደንት ፖፕሌሽን የህጻናት ቁጥር ነው ያለውና ትልቅ ሸክም የሚያቀል ጉዳይ ነው። አንደኛ ከተደራሽነት አንጻር፣ ሁለተኛ ከአክሰስም አንጻር ከቨሬጁንም ጨምሮ ይሄ በጣም ትልቅ ሊባል የሚችል ትምህርት ቤት ነው ማለት ነው፣ ፕሮጀክት ነው ማለት ነው እና ይህንን ለሰሩልን ለሴቭድ ቺልድረን በዚህው አጋጣሚ ልባዊ ምስጋና ማቅረብ እፈልጋለሁ። የህጻናት አድን ድርጅት አፋር ክልል አስተባባሪ አቶ ሰሄድ መሐመድ በበኩላቸው የትምህርት ቤቱን ግንባታ በአጭር ጊዜ ውስጥ ለማጠናቀቅ የክልሉ መንግስት የወረዳ መስተዳድርና የአካባቢው ማህበረሰብ ከፍተኛ እገዛ ማድረጉን ገልጸዋል። ትምህርት ቤቱ በ ስድስት ነጥብ አምስት ሚሊዮን ብር የተገነባና የውስጥ ቁሳቁሶ የተሟላለት መሆኑንም አቶ ሰኤድ ጠቁመዋል። ብዙ ስራዎች እዚህ ቀበሌ ላይ ተሰርተዋል። እንደምታውቁት የሌማት ትሩፋትን በተመለከተም ብዙ ስራዎችን ለማህበረሰቡ የደገፍንበት ሁኔታ ነው ያለው ማለት ነው። ከዛም ባለፈ እዚህ አራት ቀበሌሎች ላይ የምንሰራቸው ስራዎች ምናልባት ይሄ የዛሬው አንድ ትልቅ ከሴቭ ዘችለን ኢኒሽቲቭ ብለን የምንወስደው ነገር ነው ምክንያቱም ይህን ስራ ስንጀምር እዚህ ቦታ ላይ ተማሪዎች ዛፍስር ነበር የሚማሩት ትምህርት ማለት ነው ስለዚህ ዛፍስር ትምህርት መማር የለባቸውም ብለን ወደ ቴምፖራሪ ሸልተር ሰራንላቸው ቴምፖራሪ ሸርተር ሁለት አመት ከተማሩ በኋላ አሁንም በጀት ከተለያየ ሶርስ ፈልገን ኤክስቼንጅ ሬትንም ፕሮግራማችንም እንደገና ሪፕሮግራም አድርገን ማለት ነው። ይሄን ዛሬ የምትመለከቱትን ትምህርት ቤት በስድስት ነጥብ አምስት ሚሊዮን ብር አራት ክፍል ያለው አንድ ብሎክ ለተማሪዎች እንዳያችሁት ወንበር፣ ጠረጴዛ አለ። ከዛ በተጨማሪ እዚህ የምትመለከቷቸውም የስኮላስቲክ ማቴሪያሎችንም ጭምር አንድ ላይ አድርገን ለትምህርት ቤቱ ያበረከትንበት ሁኔታ ነው ያለው። ስለዚህ ትምህርት ባክቦን ነው። ቅድም ሲነገር እንደነበረው የጀርባ አጥንት ነው ለዚህ ማህበረሰብ። ትምህርት ቤቱ ተሰርቶ ተማሪዎች ካልገቡበት ከነገ ከነገወዲያ ከአመት በኋላ የሚወድቅ ከሆነም ጥቅም የለውም። እኛ እናስረክባለን። ከዚህ በኋላ ደግሞ ያለውን ኮሚኒቲው ተረክቦ ወደፊት ማስኬድ የኮሚኒቲው የመንግስት ኃላፊነትን የሚሆነው ማለት ነው። እኛ ልክ እንደ ሰርቶ ማሳያ ነው መታየት ያለበት አንዲት ነገር ነው ልንሰራ የምንችለው። ከዚህ በኋላ ይህን ትምህርት ቤት ከፕራይመሪ ስኩል ወደ ሀይ ስኩል ማሳደግ የማህበረሰቡና የመንግስት ነው። በዚህ አጋጣሚ የአይሰኢታን ወረዳ መስተዳደር ጨምሮ ትምህርት ጽህፈት ቤትንም የሴቶች ጉዳይም ጽህፈት ቤት እንዲሁም ክልል ላይ ካሉ ደግሞ የትምህርትና የሴቶችና ማህበራዊ ጉዳይ ጽህፈት ቢሮዎችን በጣም ልናመሰግን እንፈልጋለን። በመርሃ ግብሩ ላይ የተገኙት የአካባቢው ማህበረሰብ አባላትም አካባቢያቸው በጎርፍ በተጠቃበት ወቅት ልጆቻቸውን ሲያስተምሩበት የነበረው ትምህርት ቤት በመውደሙ በዛፍ ስር እና በጊዜያዊ መጠለያ ውስጥ ባልተመቸ ሁኔታ ውስጥ ልጆቻቸው ሲማሩ የቆዩ መሆኑን ገልጸው አሁን ግን ድርጅቱ ይህን ትምህርት ቤት ሰርቶ ለአገልግሎት በማብቃቱ ልጆቻቸው በጥሩ ሁኔታ የመማር እድል እንዲያገኙ እንዳደረግላቸው ገልጸዋል። በዕለቱም ድርጅቱ ለተማሪዎች ያቀረበውን የመማሪያ ቁሳቁስ ድጋፍ በዕለቱ የክብር እንግዶች አማካኝነት ለተማሪዎች ተሰራጅቷል። በግብርና ማቀነባበሪያ ዘርፍ የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንደሚሰሩ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር እመቤት መለሰ ገለጹም እንደሚቀጥለው ይቀርባል። በግብርና ማቀነባበሪያ ዘርፍ የተሰማሩ ኢንዱስትሪዎችን በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንደሚሰሩ የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር እመቤት መለሰ ገለጹ። ሊዝ ፋይናንስ ባንኩ ለአነስተኛና መካከለኛ ኢንተርፕራይዞች የካፒታል እቃዎችን ገዝቶ ለኪራይ የሚያቀርበው አገልግሎት ነው። በዚህም ባንኩ በግብርና፣ በኢንዱስትሪ፣ በማዕድንና በሌሎች ዘርፎች ለተሰማሩ አምራቾች የሊዝ ፋይናንስ አገልግሎት እየሰጠ ይገኛል። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር እመቤት መለሰ ለይዚያ በሰጡት ማብራሪያ መንግሥት ለአምራች ኢንዱስትሪው ዘርፍ በቂ መሰረተ ልማት መገንባቱን አንስተዋል። ይሁንና መሰረተ ልማታቸው በተሟላ ኢንዱስትሪ ፓርኮች ውስጥ ተወዳዳሪ ባለሀብቶች በሚፈልገው ልክ አለመግባታቸውንም ነው ያነሱት። ይህ ችግርን ለመፍታት የኢትዮጵያ ልማት ባንክ ለአነስተኛና ለመካከለኛ ኢንተርፕራይዞች የሚያቀርበውን የሊዝ ፋይናንስ አገልግሎት የበለጠ ለማሳደግ እንደሚሰራ ተናግረዋል። በዚህም በተለይ በግብርና ማቀነባበሪያ የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንሰራለን ብለዋል። የሊዝ ፋይናንሲንግ ምናልባትም በሀገራችን ውጤታማ የሆነ የካፒታል እቃዎችን የማከራየት ብድር ሲሰጥ የነበረው ልማት ባንክ ነው። አሁን ባየኋቸው ብዙዎቹ ተጠቃሚ ሆነው ወደ ኢንዱስትሪ ፓርኮቹ ግን ሲገቡ አላየሁ። በጣም ጥቂት ናቸው ተጠቃሚ መሆን የቻሉት አልፈው ከፕሮሰሱ ማለት ነው። ሶ ከዚያ የተረዳ ነው አንዱ የብድር ፕሮሰሳችንን ሞር ደንበኞች በሚገባቸው አግባብ ማድረግ እንዳለብን ተረድቻለሁ። ሁለተኛ እነዚህ ከስሞልና ሚዲየም ኢንተርፕራይዞችን ሞር አቅርቦ ለማሰራት ትልቁ ችግር ከኛ ጋር በጣም ታሊል ያደርግ። በተለይ ከሊዝ ፋይናንሲንግ ጋር የዚህ ኢንዱስትሪ ከኢንዱስትሪ ፓርኮች ጋር ተቀናጅቶ መስራት በጣም የሚሄድ ፕሮጀክት ነው፣ እንደ ፕሮጀክት ካየ ነው ማለት ነው። ሶ ይሄንን ተሳስሮ መስራት፣ በቅንጅት መስራት ግን ይጠይቃል ከኢንዱስትሪ ፓርኮቹ ጋር። እንዲሁም ደግሞ ልማት ባንክ ሌላ ዲዛይን አስቀምጦ ከዚህ ቀደም ከሚያደርጋቸው ስራዎች በተሻለ ሌላ ዲዛይን ነድፎ በተለይ በተለይ ከአግሮ ፕሮሰሲንግ ጋር ተያይዞ ያሉትን ሴክተሮች ስፔሻል በሆነ ቬኑ የሄዱበትን አፕሮች ለመከተል እቅድ እያሰብን ያለ ነው። የግብርና ዘርፉን ምርትና ምርታማነት በማሳደግ የምርት ብክነትን መቀነስ፣ ለኢንዱስትሪ ዘርፉ በቂ ግብዓት ማቅረብ ወሳኝ መሆኑን አንስተዋል። በግብርና ማቀነባበር ዘርፍ የተሰማሩ ኢንዱስትሪዎች የበለጠ ውጤታማ የሚሆኑበትን የሊስ ፋይናንስ አቅርቦት ማሳደግ ላይ ጥናትና ምርምር የማድረግ ተግባር የሁሉም ባንኮች ሊሆን ይገባል ነው ያሉት። ከዚህም አኳያ ባንኩ በሊስ ፋይናንስ ያለውን የካበተ ልምድ በመጠቀም ከሌሎች ባንኮች ጋር በቅንጅት ይሰራል ብለዋል። ልማት ባንክ እነዚህን ሴክተሮች ሰፖርት ካላደረገ ሌላ ባንክ ሊያደርጋቸው አይችልም። ብዙ ጊዜ ያላያቸው ኮሜርሻል ባንኮች፣ ፕራይቬት ባንኮችም ቢሆኑ ያላዩቸው የስራ ኤሪያ ነው ብዬ ነው የማስበው። ለኤክስፖርት ፋይናንስ ከሚያደርጓቸው ፓኬጆች ውስጥ ይሄንን ለይቶ በማውጣት እኛ ከባንኮች ጋር አብረን መስራት እንችላለን። ሊዝ ፋይናንሲንግ ላይ ደግሞ ጥሩ ልምድ የኢትዮጵያ ልማት ባንክ ስላለው ለነዚህ በጀት እነሱ በማስተካከል ከኛ ጋር አብሮ ፓርትነር በማድረግ ይህንን ስራም አብረን መስራት እንደምንችል ነው ያየሁት እና ይህን እኔም ወስደዋለሁ። እንደ ልማት ባንክ ይህንን መውሰድ ብቻ ሳይሆን ግን ከሌሎች ፓርትነሮቻችን ከኮመርሻል ባንኮችም ጋር አብረን የምንሰራበት ይሆናል ማለት ነው። የታላቁ የኢትዮጵያ ሕዳሴ ግድብ ለጉብኝት ክፍት መደረጉ የቱሪዝም ዘርፉን ይበልጥ ማነቃቃትና ለዘርፉ እድገት ትልቅ አቅም እንደሚፈጥር የቱሪዝም ዘርፍ ምሁራን ገለጹም። አማኔ ሱፍ የታላቁ የህዳሴ ግድብ ለጉብኝት ክፍት መደረጉ የቱሪዝም ዘርፉን ይበልጥ በማነቃቃት ለዘርፉ እድገት ትልቅ አቅም እንደሚፈጥር የቱሪዝም ዘርፍ ምሁራን ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ አራት ቀን 2017 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ መመረቁ ይታወቃል። የቱሪዝም ከፍተኛ ተመራማሪና ጸሐፊ የሆኑት መምህር ዶክተር አያሎ ሲሳይ የታላቁ ህዳሴ ግድብ ለቱሪዝም እድገቱ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸዋል። በግድቡ አማካኝነት የተፈጠረውን ንጋት ሐይቅና ደሴቶች የተለያዩ ሁነቶችን ለማካሄድ ምቹ አጋጣሚ የሚፈጥሩ መሆናቸውንም ጠቁመዋል። ይህም ኢትዮጵያን በቱሪስቶች ዘንድ ለጉብኝት ያላትን ተመራጭነት ያሳድገዋል ነው ያሉት። በተለይም የውሃ ላይ ስፖርታዊ እንቅስቃሴዎችን ለማካሄድ፣ በጀልባዎች ለመዝናናት፣ አሳ ለማጥመድ፣ በደሴቶች ላይ ሆቴሎችና ሬስቶራንቶችን ለመክፈት ትልቅ ሚና እንደሚጫወት አብራርተዋል። ግድቡ ለጎብኚዎች ክፍት መደረጉ የአካባቢው ማህበረሰብ፣ የቱሪዝም ዘርፉ ተዋናዮች ልዩ ልዩ ምርቶችና አገልግሎቶችን ለቱሪስት በማቅረብ ምጣኔ ሀብታዊ ተጠቃሚ እንዲሆኑ ያስችላል ብለዋል። በደብረ ብርሃን ዩኒቨርሲቲ የቱሪዝምና ሆቴል ስራ አመራር ተመራማሪ የሆኑት ዶክተር ካሴም ብርሃኑ ግድቡ ኢትዮጵያዊ ቱሪስቶች ቀልብ የመትስብ ሀገር መሆኗን የሚያረጋግጥ ተጨማሪ የመስህብ ስፍራ መሆኑን ጠቅሰዋል። በአካባቢው ያሉ የቱሪዝም ጸጋዎችን በቀላሉ ለማስተዋወቅ እድል እንደሚፈጠርና ለስራ እድል ፈጠረም ጉልህ አስተዋጽኦ እንደሚኖረው ጠቁመዋል። የአካባቢው ማህበረሰብ ከቱሪዝም መጠቀም ስለሚገባው እዛ አካባቢ ፈረሶችን በማቅረብ በቅሎዎችን በማቅረብ አህዮችንም ጭምር በማቅረብ ይህ እንዲህ አይነት ፕሮጀክቶችን ሁሉ ዲቨሎፕ ለማድረግ በጣም በጣም አስፈላጊ ነው። እንግዲህ ይህን ለማድረግ መሰናዶች ያስፈልጋሉ። ኢንቨስተሮች ወይም ደግሞ ሀብታቸውን በዛ አካባቢ በሆቴል ስራ፣ በምግብ ቤት ስራ፣ በጀልባ ስራ፣ በአስወብኝነት ስራ የአካባቢው ተወላጅም እንደዚሁ እንስሳትን በማቅረብ፣ ወተት በማቅረብ፣ ስጋ በማቅረብ፣ አይቡን፣ ቅቤውን፣ ዶሮውን፣ በጉን፣ ፍየሉን በማቅረብ ይህንን ሁሉ ለቱሪዝም ተጠቃሚ ስለሚሆን አካባቢውን የበለጠ ከቱሪዝም ተጠቃሚ ያደርገዋል። ሌሎች በርካታ ቱሪስቶችም ወደ ሀገራችን እንዲመጡ ያደርጋል። እንደ ዶክተር አያለሱ ሳይ ገለጻ ግድቡን ለመጎብኘት ከሚሄዱ የህብረተሰብ ክፍሎች መካከል የባህል ልውጥ አብሮነትን አንድነትን እንዲጎለበት ያስችላል። በተጨማሪም ግድቡን ተንተርሶ ከቱሪዝም የሚገኙ ሀብት በሌሎች አካባቢ የሚካሄዱ ልማቶችን ለማፋጠን ጉልህ ሚና እንደሚኖረውም ተናግረዋል። ዶክተር ካሴን ብርሃኑ በበኩላቸው ከግድቡ የሚገኙ የቱሪዝም ተጠቃሚነትን ይበልጥ ለማጎልበት አስፈላጊ የሆኑ መሰረተ ልማቶችን ማሟላትና አገልግሎትን ማዘመን ላይ መስራት እንደሚገባም ጠቁመዋል። ዳሴ ግድቡ ጎብኚዎች ክፍት መሆኑ አንደኛ፣ ህዳሴ ግድቡ የደረሰበትን ደረጃ ማየት ይችላሉ። ስለዚህ እሱ ለጎብኚዎች ክፍት መሆኑ ይህ ሪሶርስ በኢትዮጵያ በዓለም አቀፍ ደረጃ በተለያዩ በተለይ የማህበራዊ ሚዲያ ትስስሮች ማህበራዊ መገናኛ ብዙኃንን ኢንክሉዲንግ ቲክታክን ጨምሮ ለማስተዋወቅም ይመቻል ማለት ነው። የስራ እድሎች ይፈጠራሉ። ጎብኚዎች እዛ ሲያርፉ እዛ ሲሄዱ በትራንስፖርት በመስተንግዶ ባስጎብኝነት የተለያዩ የስራ እድሎች ይፈጠራሉ። ስለዚህ ለማህበረሰቡም የስራ እድል ይፈጠራል፣ አካባቢውም በኢኮኖሚ ይነቃቃል ማለት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደተናገሩት መንግስት በህዳሴ ግድብ ያለውን የቱሪዝም ሀብት ለማልማትና ለማስተዋወቅ ከተለያዩ አካላት ጋር በቅንጅት እየሰራ ይገኛል። ሚኒስትሩ ከኢትዮጵያ አየር መንገድ ጋር በመሆን በጀመሪያ የጉብኝት መርሃ ግብር የተለያዩ ጎብኚዎች ህዳሴ ግድቡን መጎብኘት መጀመራቸውንም አስታውቀዋል። ግድቡ የፈጠረውን የቱሪዝም ስፍራ ከሌሎች በአካባቢ ከሚገኙ የቱሪዝም መስቦ ሰዎች ጋር በማቀናጀት የማስተዋወቅ ስራ እየተሰራ እንደሚገኝም ገልጸዋል። ህዳሴው ግድብ በተፈጠረው ሀይቅ ላይ የሚፈጠሩ በጣም በርካታ ደሴቶች አሉ። እነኚህ ደሴቶች በጊዜ ሂደት አስፈላጊ የሆኑ ለቱሪስት ማረፊያ የሚሆኑ ማረፊያ ቦታዎች፣ እንደ ሪዞርት አይነት ባህር ያላቸው አገልግሎት የሚሰጡ የኬተሪንግ አገልግሎት የሚሰጡ ማረፊያ የሚሆኑ ቦታዎች ይኖራሉ። ይሄም ከፍተኛ የሆነ ለቱሪዝም እንቅስቃሴው አስተዋጽኦ ይኖረዋል ማለት ነው። ይሄን አንደኛ አጥንቶ፣ ሁለተኛ በደንብ ከአካባቢው ከሚገኙ ሌሎች የቱሪስት መስህቦች ጋር አንድ ላይ ፓኬጅ ቀርጾ ይሄን ፓኬጅ አስተዋውቆ በርካታ ቱሪስቶች እዚህ ቦታ ላይ እየመጡ እንዲጎበኙ ለማድረግ ጥረት እያደረግን እንገኛለን። በአሁኑ ሰዓት ከኢትዮጵያ አየር መንገድ ጋር በመቀናጀት በየዕለቱ በአውሮፕላን ሰዎች ከአዲስ አበባ በቀላሉ እየሄዱ እንዲጎበኙ ጥረት መድረክ ተጀምሯል። ከዚህ ጎን ለጎን የሕዳሴውን ግድብ የሚያስተዋውቁ የተለያዩ ፕሮሞሽናል ማቴሪያሎችን አዘጋጅተናል። ሕዳሴውን ግድብ በሚሄዱ ጊዜ በቀላሉ መጎብኘት እንዲችሉ የሚያስጎብኙ አካላት እንዲደራጁ እንዲመቻች ጥረት ተደርጓል። የሎጂስቲክስ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ነው። አብዱ መሐመድ በተከታይነት ይዞታል። የኢትዮጂ ሎጂስቲክ አቅርቦት ለቀጣናዊ ቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ ቢዝነስ መሳፊያ ጉባኤ በጅቡቲ እየተካሄደ ነው። ጉባኤው የኢትዮጵያና ጅቡቲ ሎጂስቲክ ትብብር ለማሳደግ ያለመ ሲሆን የኢትዮ ንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይነ ዓለም አባይነህ፣ የጅቡቲ ንግድና ቱሪዝም ሚኒስትር መሐመድ ወርሳማ፣ የዘርፉ ተቋማት ኃላፊዎች ተገኝተዋል። የኢትዮጵያ ሎጂስቲክ ዘርፍ ማህበር ፕሬዝዳንት ኤልሳቤት ጌታሁን በጉባኤው በሎጂስቲክ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገ እድገት ለማፋጠን እንደሚረዳ ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናው ተምሳሌታዊ ትብብር እንደሚሆን ጠቅሰዋል። የጅቡቲ ንግድና ቱሪዝም ሚኒስትር ሞሐመድ ዋርሳማ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር ለማሰደግ የኢትዮ ጅቡቲ ኮሪደርን ቢበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር መድረክ ለመፍጠር የሚያስችል እንደሆነም ጠቁመዋል። በመድረኩ የሎጂስቲክስ ዘ ዘርፉን አቅም ለማሳደግ መሰል ትብብሮች ያላቸው ሚና ከፍተኛ መሆኑን ተጠቅሰዋል። ጉባኤውን የኢትዮ ሎጂስቲክስ ዘርፍ ማህበር ከኢትዮ ንግድ ምክር ቤት ከጅቡቲ ንግድ ምክር ቤትና ትሬድማርክ አፍሪካ ጋር በመተባበር መዘጋጀታቸውን ተገልጸዋል። የቀጠናውን ሀገራት የሎጂስቲክ ንግድ ስስር ለማጠናከር ያለሙ የመጀመሪያው ዙር መድረክ አዲስ አበባ ተካሂደዋል። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹም። መሐመድ አሊ ተጨማሪ አለው። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም አማካኝነት የማክሮ ኢኮኖሚ ሪፎርም እያደረገች ትገኛለች። የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት የማድረግ የፊዚካልና ሞኔተሪ ፖሊሲ ማሻሻያዎች የድ አስተዳደርና የንግድ ከባቢን ማሻሻል ከሪፎርሞቹ መካከል ይጠቀሳሉ። በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሚ ከዚያ ጋር ባደረጉት ቆይታ ኢትዮጵያ እያሳየች ያለችው ከፍተኛ ለውጥና የሪፎርም ሂደትን አድንቀዋል። ፈረንሳይ ኢትዮጵያ እያደረገች ላለችው የኢኮኖሚ ሪፎርም ድጋፍ በማድረጉ አኩራት እንደሚሰማትም ገልጸዋል። ኢትዮጵያ ለውጭ ቀጥተኛ ኢንቨስትመንት ምቹ ሁኔታን ለመፍጠር እያከናወነች ላለችው ስራ ፈረንሳይ ልምዷን ለማጋራት እንደምትሸማ አምባሳደሩ ተናግረዋል። ፈረንሳይ ከኢትዮጵያ ጋር በተለያዩ መስኮች ያላትን የሁለትዮሽ ትብብር ለማጠናከር ቁርጠኛ ናት ሲሉም ገልጸዋል። ሀገራቸው ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነት ትልቅ ቦታ እንደምትሰጥ ጠቁመው የኢትዮጵያ የቅርብ አጋር እና የኢትዮጵያ ወዳጅ ናትም ሲሉም ተናግረዋል። የፈረንሳይ ባለሀብቶችን በኢትዮጵያ መዋላ ንዋያቸውን እንዳፈሱ ድጋፍ እንደሚያደርጉ ብነው ያስታወቁት ኢትዮጵያና ፈረንሳይ ዲፕሎማሲያዊ ግንኙነት የጀመሩት እንደ አውሮፓውያን አቆጣጠር በ1897 መሆኑን መረጃዎች ያመላክታሉ። የተከበራችሁ ተመልካቾቻችን ለሰዓት ያዝናቸው ዜናዎቻችን እነዚህ ነበሩ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ ቆይታ ስላደረጋችሁ እናመሰግናለን። ሰላም